ይን ን ከሳሻ ከሳች ልክ እንደ እኔ ነው። አታዩም? አንገት የእኔን ሊያክል ነው። እኔም ከሳው በጣም እንደ ውጡት እንጂ ብቆም ብታዩ። በስመ አብ። እሺ፣ በሀምሳ ሺህ ካልገባሁ ጋይ ስትይ አንተ ካውርዱልኝ እናስቀርም። አረገ ማነው የሚያረግዘው እናንተ? ወይ ጉድ አታ ሲጀመር ሞራሌ በ ሀምሳ ሺህ ሉሰደው የምለው ማነው አሁን? ይሄ ጊፍት አገኘ የለሽም እኮ ዜሮ ነው። ስጦታ መጥቶልሽ ነው

ወይኔ ልጅቷ አበደች። በቃ አይዞሽ ማሪ ጦስሽን እኔ አርባ ስድስት ሺህ ተወስዶብኝ። ምን አልኩ ለዊን? ምንም ኖርማል ነው። ቴንኪው ወንድሜ። ሌስከ ሁለት ሰው አበባ ሙሉልኝ። ቴንኪው እህቴ፣ ቴንኪው ዋን ዋን ሰው። ልጅቷ ደርቃ ቀረች በድንጋጤ ዴዚ። ኧረ ዜድ ነው ዜድ። ወይኔ አይዞሽ ማሪ አይዞሽ በቃ ጦስሽን ዜድነች የዘረፈችሽ። አይዞሽ በቃ በቃ። ዶ ዌሪ ጀስት ሪራክስ ሪራክስ ሪራክስ ዴዚዬ ጥያቄን ዴዚን ጋይስ ጠይቃ ጋይስ ስለ ፍቅረኛዋ ካሸነፍን ማለት ነው። ምን አለጡት ማሳጅ ባረኩ ዴዚ ተጨናነኩኩ? ይ ዴዚ ስንት ገባሽ ነው የምታስበው። ዴዚ አይዞሽ ማሪ አይዞሽ። አላየችም ይሆናል ኔትወርኳ ነው። እኔ ሰው ማማት ትቻለሁ እንጂ አሁን ዜድን ሀማት ነበረ ለሷ ግን ሰው ማማት አቆምኩኩ አቆምኩ። ጋይዛ አስሬ ኮመንት ጽፉልኝ። አላማ አላማ ሰው ትቻለሁ አቆምኩ። አይዞሽ ጦስሽን ይዞት ይሄድ። እኔም አለው ሽ 46000 ድራሜን ተወስጄ ምን ሆንኩ? ምንም ኖርማል ነኝ። አይነኛኝ በቀን ሶስት የባብድ ነው። አይዞሽ ዶ ዌሪ ላይፍ ላይክ ዚስ

ጋይስ ታፕ ታፕ ኮፒ ሊንክ አድርጉ። እናንተ ምን አለ ትንሽ እንኳን ብትሰጡኝ፣ ሶስት ሺህ እንኳን ብታስገቡኝ። ሞራል የሚባል ነገር እኮ አለ። ምነው እናንተ፣ አምላኬ ሆይ፣ ሆ ትገርማላችሁ። ግን አሁን ብትሰጡኝም አላሸንፍም ሲጀምር። ምንም ብታወርዱልኝ ዴዚ ጋ አልደርስባትም። ዴዚ ነች የምታሸንፈው። ተቅጣኝና ያምራል ። ዳንቴል ነው እንደ ክር መስራት ጀምር ጸጉር እ የጸጉር ነው ያ ይሄ ሁሉ ለጸጉር ምን ያደርገዋል? ኮፒ ሊንክን አግዟት። እኔ ምለው አንድ ሽልቅ ሙሉ ነው፣ ምናለ ኮፒ ሊንክ ታብታ ብታደርጉልኝ። ተው፣ የሰው ግፋአለው። ተዉ ተዉ፣ ኮፒ ሊንክ አድርጉ። ተው፣ ዴዚ ቅጣት ቅጭዬ ነው። ቆንጆ እ አንደኛ ቅጣት እ ፊልተርን ድምፅ እ ኢንግሊዝኛ ዘፍን። ኦኬ። ሁለተኛ ቅጣት ሁለተኛ ጫማ በውሃ እንጂም ጀመርሽ። እሺ ሶስተኛ አንደኛው ምን ነበር ዴዚዬ? ፍቅር ፊልተር እንድምት የድመት ፊልተር አይ ልዩ ነው ግን እንግሊዝኛ ዘፈን